በኦርቶዶክስ ተዋህዶ ቤተ ክርስቲያን ሦስተኛው የዐቢይ ጾም ሳምንት ምኵራብ ይባላል። ቀጥተኛ ፍቺው ኮረብታ፣ ተራራ የሚያህል ታላቅ ሕንጻ ሰቀላ መሰል አዳራሽ ሲሆን የአይሁድ መካነ ጸሎት ወይም ቤተ መቅደስ በመሆን ያገለግል ነበር። በብሉይ ኪዳን አይሁድ ቤተ መቅደስ ነበራቸው። ናቡከደነጾር ኢየሩሳሌምን በወረረ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡን ወደ ባቢሎን አፈለሰ። ሁለተኛ ነገሥት ምዕራፍ 24 እስከ 25፣ ኤርምያስ ምዕራፍ 4 ቁጥር 7፣ ምዕራፍ 39 ከቁጥር 1 እስከ 10፣ ምዕራፍ 52 ከቁጥር 1 እስከ 30። ከዚህ ጊዜ ጀምሮ አይሁድ በሚኖርባቸው ስፍራዎች ሁሉ ለጸሎት ቤት ይሠሩ ነበር። በዚያን ዘመን ቢያንስ አሥር አባ ወራዎች ወይም የቤተሰብ ኃላፊዎች በቦታው ከተገኙ እነዚህን ምኵራቦች ለመስራት ይፈቀድላቸው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ግን ብዙ ምኵራቦች ነበሩ። በአዲስ ኪዳንም ለሐዋርያት በብዛት የስብከት አውደ ምሕረቶች ሆኖ አገልግለዋል። ምኵራበ አይሁድ በውስጡ የብራና የሕግና የነቢያት መጽሐፍት ይገኛሉ። ምዕመኑ እንዲሰማቸው ከፍ ባለ መድረክ ላይ በመሆን መምህራንና ካህናት ቆመው መጽሐፍትን ያነባሉ፣ ቃለ እግዚአብሔርንም ያስተምሩ ነበር። የምኩራብ ሹማምንት አለቆች ጥፋተኛ ሰው ሊቀጡ ሥልጣን ነበራቸው። አገልጋይ ወይም የሚራዱ ወጣቶችም ልጆችን በማስተማር በመቅረብ በተጨማሪ የአለቆችን ትእዛዝ በመፈጸም ያገለግላሉ። በሰንበት ሕዝብ ሁሉ በምኵራብ ተሰብስቦ በሕግና ከነቢያት ንባብ ስብከትና ቡራኬ በመቀበል አምልኮታቸውን ይፈጽሙ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምኵራብ ተገኝቶ ሕዝቡን አስተምሯል። ቅዱስ ሉቃስ በወንጌሉ ወዳደገበትም ወደ ናዝሬት መጣ እንደ ልማዱም በሰንበት ቀን ምኩራብ ገባ ሊያነብም ተነሳ እንዳለ ቅዱሳት መጻሕፍትን ማንበብ፣ መማር፣ መመርመር፣ መተርጎም፣ ጉባኤ መስራት አዘውትሮ የሚፈጽሙት ተግባር እንደነበር ያስረዳል። የሉቃስ ወንጌል ምዕራፍ 4 ከቁጥር 16። ነገር ግን በምኩራብ ሰዎች ለተለያየ ዓላማ ይሰበሰቡ ነበር አንድ አማናው እረኛ ነው ብለው ወልድ ዋሕድ ብለው ሲጠብቁት የነበረው ተስፋ ደረሰልን፣ ወረደ፣ ተወለደ፣ የዓለም መድኃኒት እርሱ ነው ብለው አዳኝነቱን አምነው ይከተላሉ። የዓለሙን ኀጢአት የሚያስተሰርይ የእግዚአብሔር በግ መሆኑን አውቀው የሚከተሉአሉ። በጎቹም ድምፁን ያውቃሉና ይከተሉታል እንዲል የዮሐንስ ወንጌል ምዕራፍ አስር ቁጥር አራት ሁለት የቃሉን ትምህርት የእጁን ታምራት ሽተው ከደዌ ለመፈወስ ይሰበሰባሉ ልብሱን ዳሰው ወድቀው ሰግደው ጥላውን ተጋርደው በእጁ ተዳሰም ይፈወሱ ነበሩ። የማርቆስ ወንጌል ምዕራፍ 5 ከቁጥር 22 እስከ ፍጻሜ ጌታችን በዕለተ ሰንበት ሕዝብ በተሰበሰበበት ምኩራብ እንደሚያስተምር ያስረዳናል። ሰንበትም በሆነ ጊዜ በምኵራብ ያስተምር ጀመር። ወደ ምኵራባቸው ገብቶ ዝም ይሉ ዘንድ ገሠጻቸው። እነርሱም ትምህርቱን፣ የቃሉን ግርማ፣ የአነጋገሩን ጣዕምና የአንደበቱን ቅልጥፍና አደነቁ። የማርቆስ ወንጌል ምዕራፍ 6 ቁጥር 1። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በሚገባቸው ያስተምራቸው ነበር። የማቴዎስ ወንጌል ምዕራፍ 13 ቁጥር 54። ሦስት ምግበ ስጋን ፈልገው ደምግባቱን አይተው ጌታችን ኢየሱስ ክርስቶስ ከምኩራብ ጉባኤ ትምህርት በኋላ ጥቂቱን አበርክቶ እልፉን የሚመግብ ስለነበር ጉባኤውን ይታደማሉ። ክርስቲያኖች እግዚአብሔርን የምናመልከው ምግበ ስጋ ስለሰጠን አይደለም። እርሱንማ ለሕዝብም ለአሕዛብም ሳይሰስት የሚመግብ መጋቢ ዓለማት ነው። ክርስቲያን በመብል አይገመትም። እንግዲህ በመብል ቢሆን በመጠጥም ቢሆን በልዩ ልዩ በዓላትም ቢሆን በመባቻም ቢሆን በሰንበትም ቢሆን የሚነቅፋችሁ እንዳይኖር ተጠንቀቁ። እንዲህ ቆላስያስ ምዕራፍ 2 ቁጥር 16 እስከ ፍጻሜ። አራት ለክስ የሚቀርቡ አሉ። ከቃሉ ግድፈት ከትምህርቱ ስህተት የሚፈልጉ ሰቃሊያን አይሁድ፣ ሊቃነ ካህናት፣ አምላክነቱን የሚጠራጠሩ አይሁድ የሸንጎውን ጌታ ለሸንጎ ፍርድ ሊያበቁት ከግር በግር ይከታተሉት ነበር። በነጋም ጊዜ የካህናት አለቆች ጻፎችና የሕዝብ ሽማግሌዎች ተሰብስበው ወደ ሸንጓቸው ወሰዱት። አንተ ክርስቶስ እንደሆንክ በግልጥ ንገረን አሉት። እርሱም እንዲህ አላቸው፣ ብነግራችሁም አታምኑኝም። እንዲል የሉቃስ ወንጌል ምዕራፍ 22 ቁጥር 66፣ የማቴዎስ ወንጌል ምዕራፍ 26 ቁጥር 59። ዛሬም በአማናዊቷ ቅድስት ቤተክርስቲያን ስጋዊ ነገር ብቻ ገዝፎባቸው ቤተ መቅደሱን ለንግድ ነዋያተ ቅድሳት ለትርፍ ብቻ አሳልፎ የሚሸጡ የሚለውጡ ለክስ የሚፋጠኑ ከምኵራብ ያልወጡ የበጎች ረኞችን አሳልፎ የሚሰጡ አዋልደ ይሁዳ እንዳሉ ግልጽ ነው። በመቅደስም በሬዎችን፣ ላሞችን፣ በጎችን፣ ርግቦችንም የሚሸጡትን አገኘ። የአባቴም ቤት የንግድ ቦታ አታድርጉት፣ እናንተ ግን የሌቦች ዋሻ አደረጋችሁት። ቤቴስ የጸሎት ቤት ይባላል እያለም የሃይማኖትን ቃል አስተማራቸው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 16፣ የማቴዎስ ወንጌል ምዕራፍ 21 ቁጥር 13። በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት፣ ቤተ መቅደስን የከብት መንጃ የወርቅ መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ፣ የመስዋዕቱ መክበሪያ፣ የጸሎት ስፍራ ምስካበ ቅዱሳን መሆኗን ያስተማረበት ዕለት ነው። ቃሉ በዚያን ዘመን ተነግሮ ብቻ ያለፈ አይደለም። ለእኛ የተነገረን መሆኑን አውቀን የባለቤቱ ጅራፍ ሳይገርፈን ልንመለስ ይገባል። የገመድም ጅራፍ አበጅቶ ሁሉንም በጎችን በሬዎችንም ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ዮሐንስ ምዕራፍ 2 ቁጥር ከሚመጣው ጅራፍ ለመዳን እምነት ከተግባር ይዞ መገኘት ያስፈልጋል። ወንድሞቻችን ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በውኑ እምነት ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተም አንዱ እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው እንዳለ ያዕቆብ ምዕራፍ 2 ቁጥር 14 እስከ ፍጻሜው። የዕለቱ መዝሙር ከጾመ ድጓ፣ ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖትን ቃል አስተማረ። መልእክታት፣ ቆላስያስ ምዕራፍ 2 ቁጥር 16 እስከ ፍጻሜው። ያዕቆብ ምዕራፍ 2 ከቁጥር 14 እስከ ፍጻሜ። ወንጌል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ። የሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 8። ምስባክ ትርጉም የቤትህ ቅናት በልቶኛልና የሚሰድቡህም ስድብ በላዬ ወድቋልና፣ ሰውነቴንም በጾም አደከምኳት። መዝሙር 68 ቁጥር 9። ክብር ምስጋና ይሁን